አሁን ደግሞ ተራው የቀብራራው ሆኖ ቻለንጁን ተቀላቅሎ እንደዚህ እየቀወጠው መጥቷል። ቤተሰቦቹ ሀይሚዬ በነገራችን ላይ ሪከርዱን ሰባብረዋል። ላይ ዛሬ በርከት ያሉ አዳዲስ ነገሮችን ስለ ሀይሚና ቡራ እንደዚሁም አብሪሽና ሩታ ሰብሰብ ባረግ ይዤላችሁ መጥቻለሁ። ላይክና ሼር እያደረጋችሁ እስከ መጨረሻ አብራችሁ ቆዩ። በመጀመሪያ ጨረቃዎቹ፣ ዛሬ እንግዲህ ቀብራራው በሁለት ቤት ይመጣል። በነገራችን ላይ ሀይሚን አላየውም። ፎቶ ተለቋል። አንድ በዩ ቤት ነው፣ ሁለት ደግሞ ቡቻ ነው። ኩቻ የሚባለው ሰውዬ በነገራችን ላይ ይቅርታ፣ ሰው ስትሆኑ ቤተሰቦቼ እንደዚህ ነው። ከዚህ በፊት ብዙ ስድቦችን ሲሳደብ ነበረ ቡራን። በመጀመሪያ ይቅርታ ጠይቀው ቪዲዮ ለማየት ጓጉቼ አለው። ግን ትናንትና ማለት ነው፣ ልክ የእነ ሀይሚን ቪዲዮ ለማየት በጣም ጓጉቼ ነበር። ነገር ግን ቪዲዮ ማስታየት መስጠት እራሱ ፈልጌ በአንዳንድ ነገሮች አስተያየት መስጠት አልፈለግኩም፣ ምንድነው አልቻልኩኝ። ጋሽዬ የሀይሜና ቡራ የሰሩት ቪዲዮ ግን በጣም ተደስችበታለሁ ከምታስቡት በላይ። እንደዚሁም ይበልጥ ያስደሰተኝ ማለት የተወሰነ ነገር ሳልል ማለፍ አልፈልግም፣ ወደ አዲሱ ነገር ማለፍ አልፈልግም። ደዛ ነው እኛና ይበልጥም ደግሞ የተደሰትኩበት አብርሽ ራሱ ጋሽዬ ከፈቀደ እኔም ፈቅጃለሁ ከተስማማ ተስማምቻለሁ ብሎ ነበር ሼር ሲያደርግ የነበረው ሳይሆን በጣም ደስ ብሎኛል። ቤተሰቦች ከትናንትና ምናም ጀምሮ እስካሁን በጣም ቢዚ ነበር። አንዳንድ ነገሮች አልተስተካከሉልኝም ነበር። አሁን ግን አዳዲስ ነገሮችን ሰብሰብ አድርጌ ሽላችሁ መጥቻለሁ። በመጀመሪያ እንዳያችሁት ቀብራራው ቪዲዮ በነገራችን ላይ ማታን የተለቀቀውን። ይሄ ደግሞ እዛ አሁን ወደ ብቻ ከ30 ደቂቃ ምናምን በፊት ያየሁት ማለት ነው። እኔ ልክ ሀይሚ እያመጣችሁ ቻለ እንጂ ቤተሰቦቼ፣ አንዴ ላጥላጥ፣ አንዴ ምንድን ነው፣ አንዴ ፉከራ፣ አንዴ ላጥላጥ የሚለው ማለት ነው ወይ ቡቼ ነው ወይ ቁማር የሚለው ዘፈን ሀይሚዬ ምን ይላል መስላችሁ ስገባ ምን ይላል? ኦርዲና ሲንግ ሀይሚ ይላል። ከዛ ስንት ሰው እንደሰራበት ልንገራችሁ እስካሁን ማለት ነው። ሰባ ሶስት ሰው ፖስት አድርጎበታል። እስካሁን ሳይሆን ከሰላሳ ደቂቃ በፊት ነው ያየሁትኝ። ና በጣም ተሳሌ፣ ሀይሚ ያመጣችን ቻለንጅ ሁሉም ተቀላቅሎ በጣም ብዙ ሰው ሰርቶበታል። እና ሀይሚዬ ሳታስቢው ሪከርዱን ሰባ ብረሸዋል። የኔ ንግስት የኔ እናት፣ እንደዚሁም አያይዝ የመናገር ፈልገው ሀይሚዬ ለሴቶች ምርጥና ጠንካራ የሆነ መልእክት አስተላልፋለች። ስቶሪዋ ላይ ገብታችሁ ማየት ትችላላችሁ ወይንም ዩቲውብ ላይ ተለቋል ይሄ ቪዲዮ ባየት ትችላላችሁ። ለሴት ልጅ ዋነኛና ቀዳሚ ፈተናዋ ዓለም ናት። ለሰነፍ ሴቶች ወይንም ደግሞ ራሳቸው ዝቅ ለሚያደጉ ሴቶች አትሆንም፣ ታስለቅሳችኋለ። በጣም ጠንካራ፣ ራሳችሁን ወዳችሁ ራሳችሁን ትልቅ ደረጃ አድርሳችሁ ነገሮችን የምትጋፈጡ ሰው ሁኑ። በሃይማኖታችሁ ጠንካራ፣ እንደዚሁም ደግሞ ኮንፊደንስ ከሌላችሁ ዓለም ሰው ብቻ ሳይሆን ዓለም ራሷ ናት እናንተ ፈተና ሚል በጣም ረዘም ያለ ነው። ቤተሰቦቼ ና አየሁትኝ በጣም ደስታለኝ። ማለት በቃ ለሴቶች ምርጥ መልእክት ነው። ኦር ደግሞ ራሳችሁን እንዴት ነው እንድትተማመኑ በራሳችሁ ጠንካራ እንድትሆኑ እውነት ነው። ማለት እያንዳንዳቸው ሰዎች እዚህ አለም ላይ የሆነ ሰው ላይ ነው ጣታችን የምንቀስረው። እንደዚህ እኮ ይሄ ሰውዬ እኮ ነው እንደዚህ ያደረጋት ያችን ሴት ኦር ይቺ ሴትዮ እኮ ራት ምናምን እንላለን። ግን በመጀመሪያ ደረጃ አለም ላይ ማነው ነው ይሄን ነገር እንዲደረግ ስራውን የሰራው? በቃ አለም ላይ ስላለ ነው። አለምናት ሴትን የምትጎዳት የሚል ምልክት ነው። ገብታችሁ ማየት ትችላላችሁ ቤተሰቦቼ። ሀይብዬን ናት ዛሬ ትመጣለ ብዬ ተስፋ አረጋለሁኝ፣ በራሷ ቻናል ወይም ሶሪ በቡራ ቻናል ማለት ነው። ቡራ ግን ሁለት ቤት ይመጣል። አንደኛ ዩ መቶኬ እያከበሩ ማለት ነው። ሁለተኛ ነገር ደግሞ ከቦቼ ጋር ነው ጎቼ ነው ብቻ፣ ብቻ በጣም ሳደቢ ነው እሱ። በነገራችን ላይ ና ከሱ ጋር በሱ ቤት ይመጣል፣ ግን ይቅርታ መጠየቅ አለበት ብዬ አስባለሁ፣ እንደኔ ማለት ነው። ቤተሰቦቼ እናንተን ሀሳብ ኮሜንት ላይ እጠብቃለሁኝ እና ብቻ በትናንትና ቪዲዮ በጣም ደስ ብሎኛል። ኢንስታግራም ላይም ገባልኩኝ ሀይሚጋ መልክት አለ፣ በእንግሊዝኛ ነው እና ብቻ ጥሩ መምር ማለት ከአሪፍ ከጓደኞቻችሁ ጋር ያሳለፋችሁት ነገር አሜራች ላይ ይቀራል ምናምን የሚል ነው መልክቱ። ቤተሰቦች ሀይሚዬ፣ ኦፍኮርስ እውነትሽ ነው፣ የኔ ናት የኔ። ትናንትና ግን አሳዝናኛል። ጋሽዬ ደግሞ ላይም ያለውን ቦታ አይቻለውኝ ከሚባለው በላይ ብሩኬንም እንዴት እንደሚወደው ስጦታውም ደግሞ ደስ ብሎኛል። በቃ ማለት ሀይሚዬ ሁለት እናት ኖሯታል። ቡራ ደግሞ ቢያንስ የአባትን ፍቅር ኦር የአባትን እንክብካቤ አያቅም። ታቃላችሁ እናትን ብቻ ነው እና ጋሽ ያባች እንዳባት ይሆነዋል ብዬ ነው ማስበው ለምን እንዳያችሁት አነጋገሩ ሁላ ማለት ነው ቤተሰቦችና ወደ አብሪሽ ሩታ ጋ ሲመጣላችሁ ዛሬ እንግዲህ ርትዬ በሚዝናኑበት ሰዓት ላይ ስታለቅስ ነበር እንዴት እንዳሳዘነችኝ የሚል ዱባይ ላይ ሄደው በጣም ብዙ ሰዎች እዛ ቦታ ላይ ሄደው ሳይዝናኑ አይመጡም እውነት ለመናገር አንዳንዶች በግመል አንዳንዶች ደግሞ ሞተር ሳይክል ታውቃላችሁ አይደል ሞተር ሳይክል በሱ ምናምን ተዝናንተው ብዙ ነገሮች አድርገው ነው የሚመጡት ብቻ ማንም ሰው ዱባይ ሄደ ከተባለ እዛ ቦታ ላይ ሳይዝናና ኦር አላቅም ምኑ እንደሚያስተናና ግን፣ እዛ ቦታ ላይ ሳይሄዱ አይመጡምና ምንድነው የተፈጠረው? እንግዲህ ግመል ላይ ስትወጣ ብዙም አይደለችም። ስትወርድ ግን ግመሏ ወደ ምድር ስትወርድ ግን ደንግጣ፣ ቤተሰብ ሩታ አለቀሰች። የኔ እናት ፎቶ ምናምን ግን ሲያመድ ዩቱብ ላይ ተለቆላችኋል። ፎቶ ግን ይሄ ቪዲዮ ደግሞ የተለቀቀው ቲክቶክ ላይ ነው። እና በቃ እንዴት ብዬ ልንገራችሁ፣ በጣም ነው ልቧ የደነገጠውኝ። እንደ ዝፋ ዝንጥ ድስት በሉልኝ፣ የኔ ሁለት እንቆች። የምሬት ነው ምላችሁኝ። ማለት በቃ ምርጥ ሰዎች ሰርተው የሚያሳዩ ቅን ልብ ያላቸው ሌላንም ሰው ይዘው የሚጓዙ፣ እኔ ከልቤ ክብር አለኝ ለአብርሽም ለሩታን ቤተሰቦች። በተለይ አብርሽ ደግሞ ቤተሰብ በቃ እንዴት ብዬ ልንገራችሁ፣ የሰው ልክ ነው። ከምሬት ነው ምላችሁኝ እና ቤተሰቦቼ ማታ ቪዲዮ ይለቀቅ አይለቀቅ እነሱ ጋር አላቅም፣ ግን ደግሞ ፎቶ ለቀዋል አይታችሁ ከሆነ ማለት ነው። በጣም ነው የሚያምረው ከምታስቡት በላይና፣ ቪዲዮ ይለቀቃል ብዬ ተስፋ አደርጋለሁ። በጣም ብዙ ጊዜ ሆነ። በነገራችን ላይ ስለ እነሱ አስተያየት ከሰጠሁኝ አይደል ቤተሰብ። አዎ አንዳንድ ቢዚ የሆኑ ነገሮች ስላሉ የእንደዛ ነገር ነው ብቻ ብዬ ልለፈው። ከዚህ በኋላ አልጠፋም። በነሱም እመጣለሁ። እናንተ ደግሞ ላይክ ሼር ስለምታደርጉ ስለምታበረታቱኝ ከልብ ነው ማመሰግነው። ዘፈኑን፣ ቻሌንጁን ተቀላቀሉ። ወደ አንድ ሺ እናስገባላት ማለት እናንተ ቲክቶክ ላይ የምትሳተፉ ከሆነ ማለት ነው ቪዲዮ የምትሰሩ ከሆነ ሀይሚ የጀመረችው ቻሌንጅ ነው፣ ግን በጣም ብዙ ሰው ሰርተውበታል ከምታስቡት በላይ። አሁንም ደግሞ ኦሪጂናል ሀይሚን ነው ከፊት ለፊት የሚያመጣላችሁ ማለት ነው። አሁንም ደግሞ ተሳተፉ። ዘፈን ኦር ቲክቶክ ላይ ፖስት ማድረግ የምትወዱ ሰዎች ካላችሁ በሚለው ቤተሰቦች፣ ማታ ላይ እንገናኛለን ድጋሚ። ባይ